ሰላም ጤና ይስጥልኝ። ይህ የተከዜ ቲዩብ ነው። ለአጼ ቴዎድሮስ ስለ ብዙ ስራዎቻቸው አሟጋች ነገር ሲፈጠር ጀግንነታቸው ብቻ ሁሉም ተስማምተው መስክሮለት ከምጉጡ ወጥቷል። ያ የስድብ ማት የሚያወርድባቸው ዶክተር ሄኔሪ አስተለን እንኳ ካሳ በእነዚያ ጊዜዎች ያሳያቸው ፍርሃት ጨርሶ የሌለበት ጀግንነትና የጦርነት ስልት ወዳጆቹም ጠላቶችም እንደሚያደንቁትና እንደሚያጨበጭውለት አድርገውታል ይላል በአጼ ቴዎድሮስ ጀግንነት የማንም ብር የማንማፍ ምስክር ከሚሆን እረፍት የማይባል ነገር ሳያውቁ በየአቅጣጫው ተንከራተው አንድ ያደረጉት የኢትዮጵያ አፈር ይመሰክራል አንዳንድ ሰዎች አጼ ቴዎድሮስን ጥቁሩ ናፖሊዮን ይሏቸዋል አንዳንዶቹ ጠቅላላ ስራቸው እና መንፈሳቸውን የሚመሳሰለው ከታላቁ ጴጥሮስ ጋር ነው ይላሉ ምናልባት ከጴጥሮስ ጋር የሚያመሳስሉባቸው አንዳንድ ነገሮች አሉ ከናፖሊዮን ጋር ግን ብዙ መመሳሰል ያላቸው አይመስሉም ናፖሊዮን የተነሳው ነፃነት እኩልነት ወንድማማችነት በሚሉ ቃሎች አንድ በሆነና በሰለጠነ ህዝብ መካከል ሲሆን የህዝቡን ሙሉ ድጋፍና ኃይል ይዞ ያን ያህል ድል አገኘ ቴዎድሮስ ያን ሁሉ ጀግንነት ምንም ሊያውቅላቸው ባልቻለ ህዝባቸው ላይ አወልሎት ራሳቸው ለሚስተር ሳም እንደነገሩት ሁሉ ከኢትዮጵያ ንጉሠ ነገሥትነት ወደ መቅደላ ባለቤትነት ብቻ ወርደው ህዝባቸውን ብቻ ሳይሆን ከጦር ኃይላቸው አብዛኛው አንድ ከርቷቸው በሚገኙበት ጊዜ በአንድ ከውጭ የመጣ ጦር ድል ሆኑ። በጠቅላላ ሁኔታ ሁለቱ ሰዎች ሲመዛዘኑ ናፖሊዮን በአካባቢ ኃይል፣ ቴዎድሮስ በራሳቸው ላይ እየተነሱ ሆነው ሲገኙ ካነሳሳቸው በኋላ ግን ናፖሊዮን የሚመራው ህዝብ ሲኖረው ኢትዮጵያ ቴዎድሮስን ባፈረች ጊዜ መንጋ ሳይኖር እረኛ አደራጅታ አነበርም። ህዝብ ቢኖራቸው ኖሮ ግን ከናፖሊዮን የበለጠ መንፈስ እንደነበራቸው የሁለቱን አሟሟት ማየት ብቻ ይበቃል። ጀግናው ናፖሊዮን ቦናፓርት ለመጨረሻ ጊዜ ተሸንፎ እድሉ እንደከደው ባየ ጊዜ ስለ እንግሊዝ ዘውድ እንደራሴ የሚከተለው ደብዳቤ ጻፈ። ልዑል ሆይ አገሬን በከፋፈሉ ታጥቂዎችና በአውሮፓ ሀያላን መንግስታት ጥላቻ የወደቁ ሰው የፖለቲካ ስሬን አቁሜ በእንግሊዝ ህዝብ መካከል ለመቀመጥ እንደ ቶሚስቴክሊዝ ሁኜ መጥቻለሁ። ይህን ከጠላቶች መካከል ይበልጥ ኃያል ይበልጥ በባህሪው የጸኑ ይበልጥ ለጋስ ከሆኑት ከሉልነቶ እንደማገኘው ስለማስብ በእንግሊዝ ህዝብ ህግ ስር ተጠብቄ ይቀመጣለሁ። ናፖሊዮን ይህን ደብዳቤ ጽፎ ልመነው ሳይሰካለት ቀረ። ለዚህ ደብዳቤ የመጣለት መልስ እንዲያውም ንጉሰ ነገስትነቱን እንኳ ሽሮ ጄኔራል ቦናፓርት በእንግሊዝ ምድር ላይ አያርፍም፣ ወደ ቅድስ ኤሌኔ ደሴት ይወሰዳል እንጂ የሚል ቃል ነበረ። አጼ ቴዎድሮስ ግን እጆን ይስጡ ሲባሉ ከዚህ ሁሉ ጥቃት ያደረሳቸውን የሀገራቸው ሰዎች ወቅሰው የሀያሉን ክንድ እንደ ህፃን ልጅ እጅ ሲያንጠለጥል የኖረ እንጂ በማንም እጅ የማይጨበጥ መሆኑን ገልጸው ድል ሲሆኑ የራሳቸውን ይወዝ ሳይደፍር በራሳቸው እጅ አጠፉት። ቴዎድሮስ እና ሃይማኖት። አጼ ቴዎድሮስ ፍጹም ክርስቲያን ሰው ነበሩ። ከፎከረቻቸው አንዱ የክርስቶስ ባሪያ ወይም የመዳን ያለም ባሪያ ማለት እንደነበረ ብዙ ጊዜ ይነገራል። ከዚህም ጋር ኢትዮጵያን እስላሞችን ስለ ሃይማኖታቸው አንድም ጊዜ አስቸግሯቸው አያውቁም ነበር። አጼ ቴዎድሮስ ምንም እንኳ ካህናት ቢጠሉና ቤተክርስቲያን በኋለኛው ጊዜ እጅግ ቢደፍሩ፣ ሃይማኖት በህይወታቸው ውስጥ ከፍተኛውን ቦታ የያዘ ነገር ነበረ። የመንግስታቸው የውጭ አላማ ከተመሰረተባቸው ታላላቅ ነገሮች አንዱ ቱርኮችን መጀመሪያ ከኢትዮጵያ ጠረፎች ቀጥሎ ከኢየሩሳሌም በማባረር የክርስቲያን ሃይማኖት ማስፋፋት ነበረ። በክርስቲያን ህግ ከሚስቶቻቸው ጋር በተክሊል የቆረቡት ሰው ነበሩ። እግዚአብሔር ለእኔስ ለለማኙ ዙፋን እንደሰጠኝ እውቀት እንዲሰጠኝ ጸልዩልኝ እያሉ በእግዚአብሔር ፊት ራሳቸውን ዝቅ ያደርጉም ነበረ። ታላቅ ክብር ከነፍስ ጋር ሲመዛዘም ምንድን ነው እያሉ ዙፋናቸውን እግዚአብሔር ለሰው ልጅ ካዘጋጀው ሰማያዊ ክብር ጋር ሊያመዛዝን የማይችል መሆኑን ይናገሩ ነበረ። በአውሮፓ መንግስታት ላይ ያ ሁሉ ሊፈጸምላቸው ያልቻለ ጽኑ ተስፋ ሊኖራቸው ቻለውም፣ በእነዚህ ሀገሮች ያሉ መሪዎች ሁሉ እንደ እሳቸው ለክርስትና ሃይማኖት የሚጨነቁ ስለመሰላቸው ነበረ። ቆንሲል ዋልተር ፕላውድም ያለ ክርስቶስ እኔ ከምንም ነገር አልቆጠርም፣ ይህን የተዘበራረቀ መንግስት እንዳጣረው ና እንዳሻሽለው ተመርጨ ተሆነ ግን ተርሱት እርዳታ ጋር ይህን እንዳላደርግ ማን ያግደኛል? ይሉ እንደነበር ገልጿል። በክርስትናቸው ስላላቸው ስላላቾ ጽናት ዶክተር ሄነሪ ብላንክ የተባለው ራሳቸውን አስረው ያቆዩ ሰው ከዚህ የሚከተለውን ይናገራል። ካህናቱን ማህይ ምናን ስለሆኑባቸው ይጥሏቸው ይነቅፏቸው ነበር። ይሁን እንጂ በየትም ሲሄዱ የድንኳን ቤተክርስቲያን ሳይዙና እንደ ሰራዊት ቀሳውስት ደላልትና ዲያቆና ሳያስከትሉ በጭራሽ አይሄዱም ነበር። በቤተክርስቲያን ጥግ ሲያልፉም ሳይሳለሙና መቃን መድራፉን ሳይሰሙ በፍጹም አያልፉም ነበር። የቴዎድሮስ የአእምሮ ችሎታ ና አካላዊ አቋም ብዙዎች ታላላቅ ሰዎች አንድ አይነት ብቻ ስጦታ የተሰጣቸው አይደሉም። በብዙ ሁኔታ ከሰው የሚበልጡበት የተፈጥሮ ስጦታ ነበራቸው። በድል አድራጊነቻቸው የታወቁ ብዙ ታላላቅ መሪዎች ምንም እንኳ በአብዛኛው የዓለም ሕዝብ ዘንድ ስማቸው በጣም ገኖ የሚታወቀው በጦረኝነታቸው ባገኙት ድል ቢሆን፣ እነዚህ ሰዎች በጦረኝነታቸው ካሳዩአቸው ችሎታ እኩል ወይም የበለጠ ሌላ ሌላ የተፈጥሮ ስጦታ ታይቶባቸዋል። ለምሳሌ ታላቁ እስክንድር ጦርነትን መውደዱ ባይካድም ያቸነፈውን ሀገርና ያቸነፋቸውን ጠላቶች በግፍ የመደምሰስ ደደብ ጄኔራል አልነበረም። ያቸነፋቸውን አገሮች አገሩ በዚያ ዘመን የነበራትን ስልጣኔ እየተቀበሉ የሰለጠኑ እና በመልካም ህግ የሚመሩ እንደሆኑ የሚጣጣር ራሱ የበሰለ እውቀት ያለው የኪነ ጥበብና የስነ ጥበባት ስራዎችን ጣም የሚያውቅ የሚናገረው ሁሉ እውቀቱና ታላቅ ሰውነቱን የሚገልጽለት ሰው ነበረ። የሎስ ቄሳርም እንደዚህ የተጣራ ሰው ነበረ። ሰይፉን ወደ አፎቱ ከቶ ብዕር ባነሳበት ጊዜ በዓለም ውስጥ የእሱን ያህል ዝና ያላቸው ሶስት መጽሐፎች ጽፏል። በድል አድራጊነት ብቻ ሊመሰረት አይችል የነበረውን የሮማ የቄሳር ግዛትም መልካም በሆነው በበጎ መንፈስ ጭምር የማሸነፍ ጠባይ በነበረው አስተዳዳሪነት መስፍርቶ አልፏል። ሌሎችም በጦረኝነት የታወቁት እነቀዳማዊ ናፖሊዮን፣ እነታላቁ ፌደሬሪክ፣ እነታላቁ ጴጥሮስ የድል አድራጊነት ጥም የያዘው ተራወት ወራሪ ከሆነ የጦር መሪ እጅግ የሚለዩበት ከፍ ያለ መንፈስ ትልቅነት ነበራቸው። ነገር ግን አንድ ጸሐፊ ያለም ሕዝብ ከጠቃሚዎቹ ሰዎች ይልቅ ለአጥፊዎቹ የልግስና ጭብጨባ ይሰጣል እንዳለው ሁሉ እነዚህ ታላላቅ ሰዎች በአሰቃቂ የጦር ሜዳዎች በፈጸሙት የገዳይነት ሙያ ከልክ በላይ ሲያደንቋቸው በሰላም ጊዜ ለፈጸሟቸው ከፍተኛ ሙያዎች ከምስጋና የተቆጠቡ ናቸው። የእኛው ታላቅ ሰው አጼ ቴዎድሮስ ጦረኝነታቸውና በኋለኛው ጊዜ በሀገራቸው ላይ ያደረሱ ጥፋት ተጋኖ ሲነገርላቸው፣ ብዙ ታላላቅ ስጦታዎቻቸው ለሀገራቸው ሀገራቸው ሰዎች ጎልተው ሳይታዩ ተውጠው ቆይተዋል። አጼ ቴዎድሮስ እንደ አካላቸው ኃይል የጠነከረ የአእምሮ ኃይል ነበራቸው። በዘመናቸው ከፍተኛ እውቀት ሆኖ ይገመት የነበረውን የሀገራቸውን ትምህርት በትልቅ ከማወቃቸውን በላይ አረበኛ አጣርተው የሚያውቁ ሰው ነበሩ። የአረበኛ ቋንቋ ችሎታቸውን ሰው የማይታወቅ የኢትዮጵያ ጽፎት ኢጣሊያዊ ፕሮፌሰር ፋሲል ያሳተሙት መጽሐፍ አረበኛ ትንሽ ይሰሙ ነበርና ብሎ ሲያልፍ በአረበኛ ቋንቋ ያነጋገሯቸውን ወደ አረበኛ የተረጎሙ ደብዳቤያቸውን ተርጉሞ በአረበኛ ራሳቸውን ሲያዋቸው እንደሚሰራ ሳም ጥልቅ የሆነ የአረበኛ ቋንቋ ችሎታ እንደነበራቸው ገልጸውታል። ከዚህም ጋር ከፍተኛ የግጥምና የንግግር ችሎታ የነበራቸው ሰው ነበሩ። ለምሳሌ እጅግ ከሚወዳቸውና ታላቅ ድጋፋቸው የነበሩት ባለቤታቸው ትጌተዋበች የሞቱባቸው ጊዜ ሲያለቅሱ የገጠሙትን እስቲ ጠይቁልኝ፣ ርቃ ሳትሄድ ትጌተዋበች፣ ሚስት እናት ገረድ፣ ሚስት እናት ገረድ፣ እጅግ ሙያ አዋቂ ዛሬ ተቀበረች፣ መድኃኒቱ ምሳ ታበላይ ነበረች የሚለውን ግጥምና በህዝባቸው ክፋት ተስፋ ቆርጠው የጭካኔ ስራዎችን በሚፈጹበት ዘመን እኔ ምን ቸገረኝ ቢበስል ባይበስል ገና ሆዴ ሽሮ ይበላ ይመስል ያሉትን ማስታወስ በቂ መረጃ ነው። እነዚህ ስድስት መስመሮች ላጽ ቴዎድሮስ የግጥም ችሎታ ቋሚ ምስክሮች ናቸው። በዚህ ሁኔታ በገና ናቸውና ያነሱ በተቀኙ ቁጥር ፈሶ የቀረውን የግጥም ጎርፍ መገመት አያቅትም። በንግግር ችሎታቸው በኩል ስንመለከት ደግሞ አንዳንድ ጊዜ ሌላውን ቀርቶ ተሳዳቢዎችንም ሳይቀር በግድ የሚያስቅ ነገር ይናገሩ ነበረም። ለምሳሌ ቅጥለሹ የፈረንሳይ ቆንሲል እየዋሸ ሲያሳስታቸው ሲሞክር ስላወቁበት በአገሬ ውስጥ የሚበቁ ዋሾዎች ይችላሉ፣ ሙሴ ሌዣን ወደ አገሩ መሄድ አለበት ብለው አባሩታል። በብዙ ሁኔታ ያስቸገራቸው የቤተ ክህነት ሰዎችም ራሱን ታጣቂ፣ ወገቡን ሰባቂ እያሉ ይሳደቡ ነበር ይባላል። የስክንድሮ ፓትሪያሪክ አባይ ቀሮስ ኢትዮጵያን ለመጎብኘት መጣው በነበሩበት ጊዜ ከሃይማኖታዊ መልእክታቸው ይልቅ የግብፁ እንደራሴ የሰይድ ፓሻ መልእክተኛ ነኝ በማለት የእሱን ጉዳይና ስብከት በሚመለከት ነገር አጥቆ ሲከታተሉ ስላያቸው በነገሩ ተገርመው ያደረጉሎትን የክብርና የወዳጅነት አቀባበል ሁሉ ስለ ክርስቶስ ፍቅር ወይስ ስለ ሴድ ፓሻ ታማኝነት ያደረግሎት ይመስሎታል በማለት አንጀት የሚያሳር የአሽሙል ጥያቄ አቅርበው ፓትሪያሪኩን አበሳጭተቸዋል። ቀደም ሲል ኢትዮጵያ ውስጥ በሚስዮናዊነት የቆዩትን በኋላም በኢየሩሳሌም የፕሮቴስታንት ጳጳስ የነበሩትን ዶክተር ሳሙኤል ጉባት የሃይማኖት መጽሐፍ ስጦታ በላኩላቸው ጊዜም ዶክተር ጉባት በእጃ ያለው ነገር ተመልከትልኝ ይልቅ አንድ ሳጥን የእንግሊዝ ባሩድ ቢልኩልኝ ይበልጥ ደስ ባላይ ነበር ብለዋል። አጼ ቴዎድሮስ በሀገራቸው ጉዳይ እጅግ የበሰለና ከማንኛውም ኢትዮጵያ የተሻለ እውቀት የነበራቸው ከመሆኑም በላይ በነጆን ቤል እና በነ ፕላውዲዮን አማካኝነት ስለጠቅላላው ዓለም ሰፊ እውቀት አግኝተው ስለነበረ ብዙ ኢትዮጵያን በስህተት እንደገመቷቸው አገራቸውን ለማጥፋት የተፈጠሩ ሰው አልነበሩም። የአጼ ቴዎድሮስ ጠቅላላ ትልቅነት ባጭሩ ለመግለጽ ከተነሱበት ጀምሮ እስከ ሞቱበት ጊዜ ድረስ በጥጋቸው የኖሮ ቆንሲል ፕላውዲን የአእምሮና የአካል ጥንካሬያቸው ድካም አይሰማውም። የመንፈሳቸውና የአካላቸው ድፍረት ወሰን የለውም። ሰልተው አይታክታቸውም። ቀንም ይሁን ሌሊት የሚያርፉበት በትንሹ ነው። ሀሳባቸውና የቋንቋ አገላለጻቸው የተጣሩና በአጭሩ ለመረዳት የሚቻሉ ናቸው። ማመንታት በእርሳቸው ዘንድ አይታወቅም ብሏል። ሄኔሪ ብላንክም ስለ ሰውነት አቋማቸውና ስለ ጠቅላላ ሁኔታቸው የሚከተለውን ጽፏል። ለመጀመሪያ ጊዜ ሳያቸው እድሜያቸው ወደ 48 ዓመት ይሆናቸው ነበር። የሰውነታቸው ቀለም ከአብዛኛው የሀገራቸው ሰዎች ይበልጥ ጠየም፣ አፍንጫቸው ሰግደድ ያለ ነበረ። አፋቸው ሰፋ ያለ ሲሆን ከንፈሮቻቸው በጣም ትንሾች ነበሩ። የሰውነታቸው መጠን መካከለኛ፣ በጣም ጠበቅ ያለ ከጡንቻማነት ይልቅ ብልቱነትና ጠመዝማዛነት የሚታይበት ነበረ። በፈረስና በጦር ውርወራ ማንም የማይወዳደራቸው፣ በእግር ሲጓዙ እነዚያ የብረቱ ብረት የሆኑ ተከታዮቻቸው የሚያደክሙ ሰው ነበሩ። ዓይናቸው ጥቂት ጎድጎድ ብሎ ለስላሳና በብህራዊ ዓይናቸው ላይ የሚታየው የመሰለ ሙርጭ ልጭ የሚታይባቸው ስለሆኑ በመልካም ሁኔታ ላይ ባሉበት ጊዜ እንደ ሰውነቱን ሲያይ ሰውየው እንደም እንዲወዳቸው ያደርጉታል። በተቆጡ ጊዜ ግን እነዚህ ዓይኖች ደም ለብሰውና በቁጣ ተቃጥለው ሲታዩ እሳት የሚተፉ ይመስሉ ነበር። ንጉሡ የቁጣ መንፈስ ባደረባቸው ጊዜ ጠቅላላ ሁኔታቸው አስፈሪ ነበር። ጠይሙ ፊታቸው አመድ ይመስላል ንጣት፣ ያለብሰዋል የተገጠሙት ስስ ከንፈሮቻቸውም በአፋቻቸው ዙሪያ ትንሽ ነጭ መስመር ያለ መስለው ይታያሉ። ጠጉራቸው ቀጥ ብሎ ይቆማል። በጠቅላላው የሚታይባቸው ሁኔታ ሁሉ ለመቆጣጠር ለማይቻልና እጅግ አስጊ ለሆነ ቁጣ ዋና ምሳሌ ነበር። ይሁን እንጂ ይህ ሁሉ ሆኖም ሰዎችን በማግባባት ጥበብ ማንም አይደርስባቸውም ነበረ። ከሚሞቱበት ጊዜ ጥቂት ቀኖች ቀደም ብሎ በተገናኘን ጊዜ እንኳ የአንድ ንጉሥ ክብርና ግርማ አልተለያቸውም ነበር። እጅግ በነጠረ ታላቅ ሰው ላይ ሊታይ የሚችል የወዳጅነት መንፈስና ከመልካም ትውልድና አስተዳደግ የሚገኝ ከፍተኛ ባህርይ ይታይባቸው ነበር። ፈገግታቸው ሰውን በጣም ይማረክ ነበር። ቃላቶቻቸው ጣፋጮችና ጸጋን የተሞሉ ነበሩ። ይህን ያየ ሰው እኚህን ትሕትናና ፍቅር ጸጋ የለበሱ ንጉሠ ነገሥት በውስጣቸው ያለውን አመፅ ደብቀው የሚታዩ ፍጹም አታላይ ሰው ናቸው ብሎ ለማመን ችግር ይሆንበታል። እኚህ ሰው ለአንድ አይነት ነገር ተው ብለው ሳይለምኑና ምክንያት ሳይኖር የጭካኔ ወይም የተንኮል ስራ በፍጹም ሰርተው አያውቁም። ይኸውም የሚሰሩትን ሁሉ በፍርድ መንፈስ ተመልተው እንደሰሩት ለመግለጽና ለማሳመን ነው። እርግጥ ነው፣ ይህ ሰው ምክንያት ብለው አቀረባቸው የሚሏቸው ነገሮች ካስከተሉ ጥፋት ጋር አይወዳደሩም። ይሁን እንጂ ምክንያቱ ትንሽ ቢሆንም የቴዎድሮስን ትልቅነት አልካድም። አጼ ቴዎድሮስና የውጭ አለም አንዳንድ ሰዎች እንደሚገምቱት አጼ ቴዎድሮስ ለውጭው ዓለም ብዙ የማያውቁ የነበሩ ሰው ይመስሏቸዋል። ከዚህም ጋር ንግስት ቪክቶሪያ ላገባ ዓለምን እወራለሁ ብለው ነበር እያሉ ይናገራሉ። የቤልና የፕላውዴን የፕላውዲየን ነብሲ ማርና አጼ ቴዎድሮስ ዓለምን ጥሩ አድርገው ነበር የሚያውቁት። እንዲህ ብለው እንዲህ አስበው ነበር የሚባለውን ወሬ ንግሥት ቪክቶሪያ ላገባ አሉ በሚለው ወሬ ሙሉ በሙሉ ሀሰት ነው ሲል ቴዎፍሎስ ዋልድማየር አጭርና ቁርጠኛ በሆነ ቃል ክዶታል። ለዚህ ተረትም መነሻ መረጃ የለውም። ለንግስቱ በጻፎቻቸው ደብዳቤዎች ለዚህ ወሬ ፍንጭ የሚሰጥ ምልክት የለም። ወደ ንግስት ቪክቶሪያ ለምን እንዳዘነበሉ ለማወቅ የሚፈልግ ክላውዲየንና ቤል የማን ዜጎች እንደነበሩ ሊረዳ ይችላል። አለምን ለመውረር ያሰቡ ነበር ስለሚባለው ሚሲስ ፍላንድ እንግሊዝና ፈረንሳይን ለመውረር ይፎክራሉ ብላ ጽፋ ስትልቅ በተያያዘ ደብዳቤ ላይ ነገሩ ሲገኝ እናንተ አውሮፓውያን ለምንድን ነው እንደዚህ የምትዋሹ? እኔ እንዴት እንግሊዝና ፈረንሳይን ልወጋ እችላለሁ? እኔ ደሃ መሆኔና እንግሊዝና ፈረንሳይን ጥቂት መርከው መርከቦች ልከው እንደሚያሸንፉኝ አውቃለሁ ብለው ራሳቸው ተናግረዋል። እርግጥ ነው የሀገራቸውና የሃይማኖታቸው ጥላት የነበሩትን አረቦችና ቱርኮች ለመዋጋት ያስቡ ነበር። ለዚህም ቢሆን ሀገራቸውን በጥላቶቿና የተከበበችና በር የሌላት መሆኗን ስለሚያውቁ ከክርስቲያኖቹ የአውሮፓ መንግስት ጋር እንደ ልብ እንደተገናኙ እርዳታ ከማግኘታቸው በፊት ምን ማድረግ እንደማይችሉ ያውቁ ስለነበር ነው። ይሁን እንጂ ወደ ሀገራቸው በወራሪነት ከመጣ ማንም የሚፈርሰው አልነበሩም። ለምሳሌ ከዚህ የሚከተለውን ቃል ለሙሴ ሊዣን ተናግረዋል። የአውሮፓ መንግስታት የተንኮል ብላ ታውቀዋለሁ ተመስራቃዊ ዓለም አንድ ክፍለ ሀገር ለመያዝ በፈለጉ ጊዜ መጀመሪያ ሚስዮናዊን ይልካሉ። ከዚያ በኋላ ሚስዮናኑ የሚያጠናክር ቆንስሎች ይልካሉ። በመጨረሻ የጦር ወታደሮች ይልካሉ። እኔ በዚህ የምታለል የሂንዱስታን ደረጃ አይደለሁም። ከሁሉ አስቀድሞ ወታደሮች መጠው እነሱን መግጠምን ይመርጣሉ። ቴዎድሮስ፣ ታላቁ አስተዳዳሪ አጼ ቴዎድሮስ ምንም እንኳ ራሳቸው እንደተናገሩት ህዝቡ ራሳቸው ከራሳቸው ድጋ አስተዳዳሪነት ይልቅ በዘመነ መሳፍንት ሲሰራበት የቆየውን የጭካኔና የወንብድና አስተዳደር ብድና በመምረጡ አላማቸው ባጭሩ ቢቀጭባቸውም ለኢትዮጵያ ሕዝብ ያቀሩትና በስላ ላይ መዋል ጀምረው የነበረው አዲስና እጅግ መልካም የሆነ አስተዳደር ለእኒ ታላቅ ሰው ያስተዳደርት ችሎታ ቋሚ ምስክር ነው። ነቃፊው ጥላታቸውንና የቁጣ እጃቸውን የቀመሰው ሄነሪ አስተር እንኳ ስለዚህ ሲናገር ምንም እንኳ እጅግ የብዙና ልዩ ልዩ ስራዎች ቢኖራቸውም ሁሉ ቀን ብዙ ሰዓቶችን ለፍርድ ስራ መዋል ከፍተኛ ቁማር ያለው ሃይማኖታዊ ተግባራቸውን አድርገው ስለሚሰሩበት፣ በከተማም ሆነ በጦር ሰፈር ፍትህ ጃንኮይ ፍትህ ጃንኮይ የሚሉ እጅግ ብዙ ከሳሾች እና ተከሳሾች አሰልቺ ጮወት ጆሯቸውን ሲሰነጥቀው ይውል ነበር ይላሉ። አጼ ቴዎድሮስ ሌባና ቀማኛን አጠፉ። ባሪያ እያለ በሰው መነገድ እንዲቀር አደረጉ። ወታደርና ሹሙሉ በደሞዝ እንዲተዳደርን፣ የሰላማዊ ህዝብ ሰላምና ንብረት በማንም እንዳይደፈር፣ ጉቦ መማለጃ የሚባል ነገር ጨርሶ እንዲጠፋ አደረጉ። እያንዳንዱ ኢትዮጵያዊ በትንሽ ሚሁን በትልቅ ጉዳይ ወደ ራሳቸው እየቀረበ አቤቱታውን በማሰማር ፍርድ ያገኝ ነበረ። ለብዙ ክፉ ጥላቶቻቸው ፍጹም ይቅርታ ያደርጉ ነበረ። ሕዝብን በድለው ካገኟቸው ወዳጆቻቸው ያለ ምረት ቀጥተዋል። ወታደር ባላገሩም በዘርፍ ሰላሳ ሰባት ቆርጠዋል ሲሉ አለቃ ዘነበ ጽፈዋል።